የምዕራባውያን ዓለሙን እንቅልፍ የነሳው የኢራን ዩራኒየም የትገባ እየተባለ በተሰጋበት በዚህ መሃል የተባበሩት መንግስታት ድርጅት መረጃ ማግኘቱን ገልጿል። የተባበሩት መንግስታት ድርጅት ባወጣው መግለጫ ኢራን አሁንም የኒውክሌር ጦር መሳሪያ መታጠቅ የሚያስችል ኃይል እንዳላትና ይህንንም በአንድና በሁለት ወር ውስጥ ማሳካት እንደምትችል የተባበሩት መንግስታት ድርጅት መግለጹ ከፍተኛ የሆነ ድንጋጤን አጭሯል። በቀጣይ ምን እርምጃ በኢራን ላይ ይወሰድ የሚለውን ምዕራባውያኑን በእጅጉ እያሳሰበ ይገኛል። ጉዳዩን አስመልክቶ ከተባበሩት መንግስታት ድርጅት የተሰማውን መግለጫ የምታደምጡት ይሆናል። በሌላ በኩልም ከኢራን ጋር በተገናኘ በተለይም የእስራኤል ጥቃት በኢራን ሚዲያዎች ላይ እየተፈጸመ ባለበት ሰዓት ጥቃቱ እየተፈጸመ እያደመጠች፣ ነገር ግን የቀጥታ ስርጭቱን ሳታቋርጥ በዚያው ስርጭቱን የቀጠለችው ጋዜጠኛ በማህበራዊ ሚዲያ በሰፊው መነጋገሪያ ሆና ነበር። ይቺው ሴት እንግዲህ ከፍተኛ የተባለውን የቬንዚ ሽልማት ማግኘቷ ተዘግቧል። ጉዳዩንም በተመለከተ በዝርዝር የምታደምጡት መረጃ ነው የሚሆነው። ሌላኛው መረጃ ሩሲያና ዩክሬንን የሚመለከት ነው። በጣም አስገራሚ ዜና ነው የተሰማው። ይህም ሩሲያ እንግዲህ ይህ ጦርነት ከተጀመረበት ጊዜ አንስቶ አድርሳው የማታውቀው በአንድ ጀንበር ሆኖ የማያውቅ ከባድ የተባለ የአየር ድብደባ በዩክሬን ላይ ፈጽማለችም። በዚህም በራሪ ጀቶች እንዲሁም ሰው አልባ በራሪ አውሮፕላኖች ሚሳይሎችን ተጠቅመው ነው ከባድ አየር ድብደባ በመላው ዩክሬን በአንድ ጀንበር የፈጸመችው ተብሏል። ዛሬ ማለዳውን ጀምሮ የዩክሬን ባለስልጣናት ሰፊ መግለጫዎችን በመስጠት ላይ ተጠምደዋል። ጉዳዩን በተመለከተ በስፋት የምታደምጡት መረጃ ይኖራል። አብረን ዝርዝሩን እንከታተል። በቅድሚያም የእስራኤልና የምዕራባውያን የስለላ ተቋማት ኢራን ያሽሽቻቸውን የዩራኒየም ይህም ኃይል ወደ ሌላ ወዳጅ ሀገራት አሻግራለች የሚል ዘገባ በወጡ ማግስት የተባበሩት መንግስታት ድርጅት ዛሬ ረፋዱን እንዳስታወቀው ከሆነ ደግሞ ኢራን በወራት ውስጥ የኒክሌር ፈንጂ ባለቤት ልትሆን እንደምትችል አስቀምጧል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ ሙሉ በሙሉ የኒኩሌር ጣቢያውን አውድሚዋለው በማለት ተደጋጋሚ መግለጫ ላይ የገለጹ ቢሆንም በዛሬው እለት ግን የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ኃላፊ በይፋ በሰጡት መግለጫ ረፋዱን እንዳስታወቁት ኢራን የኒኩሌር ፈንጂ መስራት የሚያስችላትን ዩራኒየም እንደገና በአንድ ወር ወይም በሁለት ወር ጊዜ ውስጥ ማበልጸግ እንደምትችል ገልጿል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ እንደተናገሩት በተለይ ደግሞ አሜሪካ በሶስት የኢራን ሚሳይል ተቋማት ላይ ያደረገችው ድብደባ ከባድ ድብደባ ተብሎ የሚወሰድ ቢሆንም አጠቃላይ ግን በኢራን ላይ ጉዳት እንዳላደረሰ አረጋግጠናል ብለዋል። ይህ የኃላፊው ሀሳብ ዶናልድ ትራምፕ የኢራን ኒኩሌር ተቋማት ሙሉ በሙሉ ወድመዋል በሚል የተናገሩትን ፈጽሞ የሚቃረም መሆኑም ተመላክቷል። እውነቱን ለመናገር አሉ ራፋኤል ግሮሲ፣ እውነቱን ለመናገር አንድ ሰው ሁሉም ነገር እንደወደመና ምንም የቀረ የለም ብሎ መናገር ፈጽሞ አይችልም በማለት ገልጸው በአካሄድ ነው ግምገማ ያገኘነው መረጃ አስፈሪ ነው ብለዋል። እንደ አውሮፓያኑ አቆጣጠር ሰኔ 13 ቀን እስራኤል ኢራን የኒኩሌር የጦር መሣሪያ ለመስራት ተቃርባ ነበር በማለት በኢራን የኒኩሌር እና ወታደራዊ ጣቢያዎች ላይ ጥቃት መክፈቱ አይዘነጋም። በኋላ ላይም አሜሪካ ጥቃቱን በመቀላቀል በሶስቱ የኢራን የኒኩሌር ተቋማት ፎርዶ፣ ናታን፣ እስፋሃን ላይ ከባድ የፈንጂ ድብደባ ማድረሱ አይዘነጋም። የደረሰው ድብደባም በኢራን ላይ ከፍተኛ ጉዳት አድርሷል ከሚለው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ በተጨማሪ የኢራን ውጭ ጉዳይ ሚኒስትር ከፍተኛ ጉዳት ደርሷል በኒኩሌር ተቋማችን ላይ ከማለት ውጪ የሻሹት የኢራን ዩራኒየሞች እየትገቡ የሚለውና በሚስጢር ኢራን እየሰራች ያለችው ነገር እስካሁን ግልጽ አይደለም ነው የተባለው። ከዚያ ጊዜ ጀምሮ የኒኩሌር ተቋማቱ በምን ደረጃ ላይ እንዳሉ ግልጽ ባይሆንም፣ በዛሬው ዕለት ረፋዱን ከኢራን የወጣው መረጃ እንደሚያመላክተው ኢራን ድብቅ የኒኩሌር ማብላያዎችን በፍጥነት ወደ ስራ እንዲገቡ በሰጠችው ትእዛዝ መሰረት ከሳተላይት በተገኘው መረጃ የኢራን ከመሬት በታች የሚገኙ የማብላያ ተቋማት በፍጥነት በመስራት ላይ እንደሚገኙ ተመልክቷል። የኢራን ከመሬት በታች ያሉ የኒኩሌር ማብላያዎችን ሰዎችን በግልጽ በሳተላይት ማየት ባይቻልም ነገር ግን የግንባታና የጥገና ቁሳቁሶች ወደ ማዕከሉ ሲገቡ በሳተላይት ላይ ታይቷል ተብሏል። ለዓለም አቀፉ የኒውክሌር ኃይል ተቆጣጣሪ ባለሥልጣን ዋና ኃላፊ የሆኑት ራፋኤል ግሮሲ ጨምረው ለመገናኛ ብዙሃን ሲናገሩ ኢራን በአንድ ወር ወይም በሁለት ወር ጊዜ ውስጥ ብቻ ሴንትሪፎን ወይንም አብላዮችን በማሽከርከር የበለጸገ ዩራኒየም በፍጥነት ማምረት ትችላለች ብለዋል። አክለውም አሁንም የኢራን የኢንዱስትሪና የቴክኖሎጂ አቅሞችም ይዘዋል፣ ፈጽሞ አልተዳከሙም። ስለዚህም ከፈለጉ በፍጥነት ይህንን ያደርጉታል በማለት ገልጸዋል። እስካሁንም ይህ ስላለመሆኑ ኢራን ውስጥ እርግጠኛ አይደለንም ብለዋል። የቀድሞው የእስራኤል ፕሬዚዳንት አሁን በኢራን ላይ የተወሰደው እርምጃ በተለይም በጥናት ላይ የታከለ ባለመሆኑ በኢራን ላይ ከበድ ያለ ጉዳት አላደረሰም። እስካሁን ኢራን የኒውክሌር የጦር መሳሪያ የመታጠቅ ፍላጎት እንደምትለው ባይኖራት እንኳን አሁን ግን መታጠቅ የግዴታ እንደሆነ ታምንበታለች። ምክንያቱም እስራኤልና አሜሪካ የሰነዘሩት ጥቃት በጥናት ላይ እየታገዘና በሙሉ ያላትን የሚያወድም ስላልሆነ በፍጹም አሁን ላይ የኒውክሌር ጦር መሳሪያን ከመታጠቅ ወደ ኋላ ትላለች ተብሎ አይታሰብም ብለዋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሮሲ ስለ ኢራን ሲናገሩ በተለይ ደግሞ ኢራን አሁን ላይ ከአባልነት መውጣቷ በእጅጉ አሳስቦናል። ምን እየሆነ እንዳለም ቁጥጥሩ ስለቆመ ማወቅ አንችልም ብለዋል። ነገር ግን ቁጭ ብለን መነጋገርና መደራደር የምንችል ይመስለኛል። ከኢራን ጋር ቁጭ ብዬ ይህንን ጉዳይ ማየት አለብኝ። ምክንያቱም በስተመጨረሻ ላይ ይህ ሁሉ ነገር ከወታደራዊ ጥቃት በኋላ ዘላቂ መፍትሄ ሊኖረው ይገባል። ያ ደግሞ ያለ ዲፕሎማሲያዊ መፍትሄ አይሆንም ብለዋል። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር በተደረሰው የኒኩሌር ስምምነት ኢራን ከ3.67 በመቶ በላይ ዩራኒየም እንድታበለጽግ አልተፈቀደላትም። ከዚህም በተጨማሪ ለ15 ዓመታት በፎርዶ የኒኩሌር ተቋም ምንም አይነት ዩራኒየም ማበልጸግ አልተፈቀደላትም ነበር። ሆኖም ግን ትራምፕ በመጀመሪያ የስልጣን ዘመናቸው ስምምነቱ ኢራንን ፈንጂ ለመስራት ከሚወስዳት መንገድ ለማስቆም በጣም ጥቂት ነገር ብቻ ነው ያከናወነው ስምምነቱ በማለት ስምምነቱን ሰርዘው ማዕቀብ ጥለው ባታል በኋላም ኢራን በፎርዶ የዩራኒየም ማበልጸግ የጀመረች ሲሆን የመንግስታቱ ድርጅት ተቆጣጣሪም ዘጠኝ የኒኩሌር ፈንጂዎችን መስራት የሚያስችል 60 በመቶ የበለጸገ ዩራኒየም አከማችታ እንደተገኘ ሪፖርት ማድረጉ አይዘነጋም። በሌላ ዜና የቬንዙዌላው ፕሬዚዳንት ለኢራናዊቷ ሳሃር ኢማም ሽልማት ማበርከታቸው ተሰማ። በኢራንና እስራኤል ግጭት ወቅትም የኢራን ብሔራዊ ቴሌቪዥን ጣቢያ በእስራኤል ጥቃት ሲደርስበትና ሲደበደብ በቀጥታ ስርጭት ላይ የነበረችውና የዓለምን መደናገጥ ፕሮግራሙን እየቀጠለችው ከደቂቃ በኋላም ስቱዲዮ በመግባት አላቋረጠም ከአምላኬ ጋር ነኝ በማለት ፕሮግራሙን ስትመራ የነበረችው ፕሮግራም መሪዋ የኢራኒቷ ጋዜጠኛ ሳሃር ኢማም በወቅቱ በብዙዎች ዘንድ መነጋገሪያ ሆና እንደነበር አይዘነጋም። የቬንዙዌላው ፕሬዚዳንት ኒኮላስ ማዶሮ በብሔራዊ የጋዜጠኞች በዓል ቀን ይህንም በሲሞን ቦሊቫር ሲያም የተሰየመውን ሽልማት በቬንዙዌላ የኢራን አምባሳደር አሊ ችግኒ በኩል ሽልማቱን ማበረከታቸው ተነግሯል። ጋዜጠኛ ሰሃር ሀገሯ በችግር ላይ በነበረችበት ወቅት ለሕይወቷ ሳትሳሳ በድፍረት የሙያዊ ስነምግባሯን በብቃት በመወጣቷም ይህን መሰል ሽልማት በፕሬዝዳንቱ እንደተበረከተላት የዘገበው የኢራኑ ፕሬስ ቲቪ ነው። ይህ በዚህ እንዳለም የእንግሊዝ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ በራሱ የእንግሊዝ መንግስት መወቀሱ ተሰማ። ቢቢሲ በእንግሊዝ መንግስት የተወቀሰው የእስራኤልን ጦር የሚያወግዝ መልእክት በቀጥታ ስርጭት አስተላልፈሃል በሚል ነው። የዩናይትድ ኪንግደም መንግሥት በግላስተንበርግ የሙዚቃ ዝግጅት ላይ ራፕሮች ጥንዶች ቦብ ቪላ ሞት ለእስራኤል ጦር እያሉ ሲዘፍኑ በቢቢሲ የቀጥታ ስርጭት መተላለፉን ነው። የዩናይትድ ኪንግደም መንግስት በጽኑ ቢቢሲን ያወገዘው ራፖሮቹ ቦብ ቪላን በቤልፌት ከራፖሮቹ ኒካፕ በፊት የሙዚቃ ስራቸውን ሲያቀርቡ ነፃ ፍልስጤም ሞት ለአይዲኤፍም ወይልም ለእስራኤል መከላከያ ሠራዊት እያሉ ሲዘፍኖ በመድረቁ ላይ ተሰምቷል። ይህንንም ቢቢሲ በቀጥታ ስርጭት አሰራጭቶት ነበር። የቢቢሲ ቃል አቀባይ አንዳንድ አስተያየቶች በጣም ጸያፍ ነበሩ ካሉ በኋላ በቴሌቪዥን እስክሪኑ ላይ በጣም ጠንካራ የሆነና አግላይ ቋንቋዎች ጥቅም ላይ እንዳይውሉ ማስጠንቀቂያ ሰጥተን ነበር በማለት ተናግረዋል። የሙዚቃ ዝግጅቱ መውረዱን ገልጸው፣ በተለየም በቢቢሲ አይፕሌይ ለዳግም እይታ እንደማይጫንም መግለጫ ሰጥተዋል። ፖሊስ ጥፋት መፈጸም አለመፈጸሙን ለመወሰን በቦብ ቪላን እና በኒካፕ የተሰጡ አስተያየቶችን የሚያሳዩ ቪዲዮዎችን እየመረመረ መሆኑን ተናግረዋል። የፌስቲቫሉ አዘጋጆች ባወጡት መግለጫ የግላስ ተምብሪ ፌስቲቫል የተሳታፊዎችን የጥላቻ ንግግሮች ወይም የአመፅ ድርጊቶችን አያስተናግደም ብለዋል። እነ ቦብ ቪላን የሙዚቃ ስራዎቻቸውን ካቀረቡ በኋላ የመንግስት ቃል አቀባይ የሆኑት ሊዛ ናዲ የቢቢሲ ዋና ዳይሬክተር ቲም ዴቪን ደውለው ማነጋገራቸውም ተሰምቷል። በዚህ ውይይታቸው ወቅትም ቢቢሲ የድምፃውያኑን ስራዎች ከማስተላለፉ በፊት ስላደረገው ጥንቃቄ አስቸኳይ ማብራሪያ ለእንግሊዝ መንግስት እንዲሰጥም ቃል አቀባዩ ተናግረዋል። መንግስት የድምፃውያኑን ዘፈኖች ለድጋሚ እይታ በቢቢሲ አይፕሌ ላይ እንዳይጫወትም አሳስበዋል። የሙዚቃ ድግሱ ላይ እነ ቦብ ቪላን ስራቸውን ያቀረቡት በአይሪሽ ቋንቋ ከሚዘፍኑ የራፕ ቡድን አባላት ጋር ኒካፕ በፊት ነበረ። ቡድኑ ከቅርብ ወራት ወዲህ የበርካታ ዜና አውታሮች መነጋገሪያ የሆነው ሞቻራ በሚል ስም በተለይም የሙዚቃ ሥራዎችን በተለያዩ መድረክ የሚያቀርበው ሊምኦግ ባለፈው አመት በአንድ መድረክ ላይ የሂዝቦላ ባንዲራ አሳይቷል በሚልም በሽብር ወንጀል ተከሶ ተጠቅሷል። ራፐሩ የቀረበበትን ክስ ውድቅ አድርጎም ነበር። ኒካፕ የራፐር ቡድን አባላት ቅዳሜ ዕለት ያቀረቡት የሙዚቃ ሥራ በብዙ ሺዎች የሚቆጠሩ ተመልካቾች ከዓለም ዙሪያ የተከታተሉ ሲሆን በአጠቃላይ ሚኒስትር ሰር ኬር ስታርመር ላይ ጠንከር ያለ ትችቶችን በመዘርዘርም አቀንቅነዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከዚህ ቀደም ቡድኑን ለግላስተር ገጽታ ተገቢ ያልሆነ በማለት ገልጸውት ነበር። ሊምኦ ከሁለት ሳምንት በፊት በለንደን ፍርድ ቤት ቀርቦ በዋስ እንዲለቀቅ መደረጉም ይታወቃል። የቦቭሊን እና ኒካፕ ስራዎችን ተከትሎ ፖሊስ በመድረኩ ላይ የቀረቡ ስራዎችና እና የተሰጡ አስተያየቶችን እየመረመረ እንደሚገኝም ገልጿል። ፖሊስ የወንጀል ምርመራ ለማድረግ የሚያስችሉ ጥፋቶች ተፈጽመዋል ወይም አልተፈጸሙም የሚለውን ለማረጋገጥና ወደ ቀጣይ ሁኔታ ለመሄድ ምስሎችን በባለሙያዎች እየገመገመ መሆኑን አረጋግጧል። በሌላ ዜና በሌላ መልክ ለአራተኛ ዓመት እየቀጠለ ያለው የሩሲያና ዩክሬን ደም አፋሳሽ ጦርነት ተባብሶ መቀጠሉ ተዘግቧል። ጦርነቱ ከተጀመረ ጊዜ ከዛሬ አራት ዓመት አንስቶ እስካሁን ድረስ በሩሲያ ያልተፈጸመ የተባለ ከባድ የአየር ድብደባ ሩሲያ በዩክሬን ላይ መፈጸሟ ተሰምቷል። የዩክሬን ባለሥልጣናት ዛሬ እሁድ ረፋዱን ባወጡት መግለጫም እንዳረጋገጡት ሩሲያ ጦርነቱ ከተጀመረ ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛ የሚባል ጥቃት ስትሰነዝር የዛሬውን ለመጀመሪያ ነው በማለት ገልጸው፣ ሌሊቱን የጀመረው የሩሲያ ከባድ አየር ድብደባ በዩክሬን ላይ ከፍተኛ የሆነ ጥቃትም አድርሷል ተብሏል። ሩሲያ ጦርነቱ ከተጀመረበት ጊዜ ጊዜ አንስቶ በአንድ ጀንበር በዩክሬን ምድር ላይ ከፍተኛ የተባለውን የአየር ጥቃት ያደረሰች ሲሆን ይህ ጥቃትም የሶስት አመት ጦርነትን ለማስቆም በሚደረገው ጥረት ያሉ ተስፋዎችን ያኮላሸ ነው ተብሏል። የዩክሬን አየር ኃይል ሩሲያ በዩክሬን 477 ሰው አልባ በራሪ አውሮፕላኖችን እና 60 ሚሳይሎችን ጨምሮ በአጠቃላይ 537 የአየር ጥቃቶችን መክፈቷን አስታውቋል ሲልም ዋሽንግተን ፖስት ዘግቧል። የዩክሬን አየር ኃይል የኮሚኒኬሽን ዲፓርትመንት ተሳታፊ የሆኑት ዩሪናት እንዳስታወቁት ከሆነ በተፈጸመው በዚህ የአየር ጥቃት ሰው አልባ በራሪ አውሮፕላኖችና ሚሳሎችን በመጠቀም ዩክሬን በስከዛሬው ካጋጠማት ከፍተኛ ነው የተባለ የአየር ድብደባ አጋጥሟታል ሲሉ ለአሜሪካው አሶሺየትድ ፕሬስ ኤፒ ነግረውታል። ይህና ታክለውም ሲናገሩ ጥቃቱ ያነጣጠረው በመላው ዩክሬን ማለትም የሀገሪቱ ምዕራባዊ ክፍል ጀምሮ በርካታ ቦታዎችን ያካለለ ጥቃት ነበር የተሰነዘረው ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ባሳለፍነው አርብ ዕለት ሀገራቸው በኢስታንቡል ለሚደረገው አዲስ ዙር ቀጥተኛ የሰላም ውይይት ዝግጁ መሆኗን ካወጁ በኋላ የተደረገ ጥቃት መሆኑን ጠቅሰዋል። ፑቲን በቤላሩስ ዋና ከተማ ሚኒክስ በተካሄደው ቀጠናዊ የመሪዎች ጉባኤ ላይ በሰጡት ጋዜጣዊ መግለጫ ላይ እንዳሉት በሁለት ሀገራት መካከል ያለውን የመግባቢያ ስምምነት መወያየት ከኬፍ ጋር የመደራደር ጉዳይም ይሆናል ሲሉ ተናግረዋል። በቱርኩ ለቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን በኢስታንቡል ተግባራዊ በተደረገው የሁለቱም ወገኖች መግባባት ላይ ላበረከቱት ሚና ያላቸውን አድናቆት መግለጻቸውም ይታወሳል። በግጭቱ ውስጥም ያሉት ሁለቱ ወገኖች በሳህንም ሁለት ዙር ድርድር ቢያደርጎ ምንም አይነት ውጤትና ቋሚ የተኩስ አቁም አለማድረጋቸው አይዘነጋም። ከዚህ ጋር በተገናኘ የሩሲያ የውጭ ጉዳይ ሚኒስተር የሆኑ ሰርጌይ ላቭሮቭ ምዕራባውያን ዩክሬንን እንደ ማጥቂያ መሳሪያ ተጠቅመው ሩሲያን ማጥቃትም ሆነ ሩሲያን ማሸነፍ አይችሉም፣ ይህን ነው እያሳየን ያለ ነው ብለዋል። የሩሲያ የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ምዕራባውያን የዩክሬንን አገዛዝ እንደ መሳሪያ እየተጠቀሙት ነው በማለት ገልጸው ሩሲያ ላይ ስትራቴጂካዊ ሽንፈት ለማድረስ እየጣሩ ቢሆንም ነገር ግን እስካሁን አልተሳካም፣ ወደፊትም እንደማይሳካ ማወቅ አለባቸው ባይ ናቸው። ላቭሮቭ ባደረጉት ውይይት ምዕራባውያኑ በዩክሬን የሚገኘውን አገዛዝ ለሩሲያ ማጥቃይ መሳሪያ አድርገው እየተጠቀሙ ነው ብለዋል። ሆነም ግን ሩሲያን በዚህ መንገድ ለስትራቴጂካዊ ሽንፈት መዳረግ ያሉት ሚኒስትሩ የሩሲያና ምዕራቡ ዓለም ታይቶ የማያውቅ ፍጥጫ ውስጥ መሆናቸውንም ተነግረዋል። አክለውም ምዕራባውያን በዚህ ረገድ ተሳክቶላቸው አያውቁም፣ በዚህ ጊዜም አይሳካላቸውም ምናልባት ም ይህንን መገንዘብ ጀምሯል ሲሉ ተደምጠዋል። ክቡራን አድማጮቻችን ለሳቱ ብታደምጧቸው መልካም ናቸው ያልኳቸውን አጫጭር መረጃዎች እነኝህ ናቸው። ከሳታት በኋላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳርቻ ቸርን ቆይ